እኔ ማንም የሚያታልለኝ ሰው አይደለሁም። አነባለሁ፣ እጠይቃለሁ፣ እውነት ወደሆነው ቦታ እሄዳለሁ። በቃ አለቀ። ሰዎች ሁለት ቀን ምናምን እንቅልፌ ናጥቻለሁ፣ ኦልሞስት ከዛሬ ጋር እና ትላንት ከትላንት ወዲያ ማለት ነው። ስለዚህ አታስጨንቁኝ፣ እየደወለ እኔ ሁሉንም አመዛዝኜ አይቼ ጥያቄ የሆነብኝን ነገር መርምሬ ከዛ በኋላ መልስ ካገኘሁበት እንዳገኘሁበት የምኖር ሰው ነኝ። እኔ ማመዛዘንና ሁሉንም ነገር ማየት የምችል ሰው ነኝ። የምር ጴንጤዎች ግን በጣም አሳዘናችሁ። የእውነት ነው የምላችሁ። እግዚአብሔር ይርዳችሁ ጴንጤዎች፣ እግዚአብሔር ይርዳችሁ ከማለት ውጭ ምንም ነገር የለን የለኝም ማለት እዩማ። ኦርቶዶክሱ ገብርኤልም ሊሄድ ይችላል፣ ተክልዬም ቤተክርስቲያን ሄድ ይችላል ብቻ አንዱ አጥቢያ ሄዶ በሰላም ጸሎቱን አድርሶ ከበረከቱ ተካፍሎ አንድ ቤተክርስቲያን ሄዶ ይመለሳል። እኛ ስጴንጤዎች ንጹህ ወንጌል የናፈቀው የለም። የት ትክክለኛ ወንጌል እጄ ያለበት እጄ፣ ልሰበክ ሰበክ ቃሉን ትክክለኛውን ልስማ፣ እስቲ የብልጽግና ወንጌል የማይሰበክበት ሀሰተኛ ነቢያቶች የሌሉበት። አሁን እኔ ብጠይቁኝ ማንንና ምን ማመን እንዳለብኝ አላውቅም። አይ ኖው ሰውን አትከተይ ጌታኔ ምናምን ምናም የምትሉ ሰዎች አላቸው። ኦፍኮርስ እሱን አምናለሁ። ግን ጥያቄ ሰው ቸርች ሄዶ በካ በረከቱ ተካፋይ መሆን አለበት፣ ባይኔ እና ይህን እንዴት ምን ትሉኛ ምን ትላላችሁ? የምር እንደኔ እኔ በቃ ንጹህ ጥርት ያለ ወንጌል እዚህ ነው የሚሰበከው የሰከነ የማይጨፈርበት ወንበር የማይሰበርበት ካራቴ ምናምን ቴኳንዶ ምናምን የማይሰራበት ኖርማል ቸርች፣ ዘይት የማይሸጥበት ጨው፣ ሳሙና ምናምን ሻማ ምናምን የማይሸጥበት ቸርች። እግዚአብሔርን ካልጠቁሙኝና በሰላም እውነት እግዚአብሔርን አምልክ ልመለስ፣ እስኪ ከበረከቱ ተካፍይ። ትናንት በሰራሁት ቪዲዮ ብዙዎቻቸው የገላችሁን አስተ ሰታችሁኛል። ወች፣ ስድብ አለበት፣ ዛቻ አለበት፣ ሰደሽን አለበት። ሰደሽን በቅንነት ለሰጣችሁኝ፣ እዚህ ሂጂ እዚህ ተካፈይ ላላችሁኝ በጣም ነው የማመሰግነው። የዛታችሁ፣ እያስፈራራችሁኝ፣ የሰደባችሁኝ፣ የየግል አስተያየታችሁን ሜሪ፣ ይሄ ጠፍቶሽ አይደለም የሆነ ነገር ፈልገሽ ነው፣ ሌላ ኢንተንሽን አለሽ ያላችሁ፣ ሙች ያላችሁኝ፣ ያላችሁ ሂጂ ከዚህ ያላችሁ፣ ውጪ ያላችሁኝ፣ ያላችሁ እና ሁላችሁንም ጠቅላላ አድርጌ እያመሰገንኩ ወደ ሀሳቤ ስገባ ምልላችሁ ፈልጌ ነው። እኔ የትኛውንም ቤተ መግነ እምነት የማሞጋገስ ሌላኛውንም የማጠልሸት ኢንተንሽን የለኝም። ጥያቄ ነው የጠየኩት። ጥያቄውን ከቻላችሁ በአግባብ መመለስ ነው። አሁን ለምሳሌ እኔ የራሴ የምካፈልበት ህብረት የማረግበት አባልነት የሆንኩበት ቸርች አለ። ግን የኔ ጥያቄ ሁሌ አሁን ከክፍለ ሀገር እሄዳለሁ። ሶ ከክፍለ ሀገር ወደ ክፍለ ሀገር ሲሄድ አንድ ቸርች ገብቼ ለመታደም ወይ ደግሞ አንድ ቸርች ገብቼ ቃል ለመካፈል የዛን ቸርች ባክግራውንድ ሁልጊዜ ማጥናት አያዳግትም ወይ? ምክንያቱም ብዙ የተለያዩ አይነት ዶክትሪን ነው ያለው ሁሉም የራሱን ነው የሚያስተምረው እና አያዳግትም ወይ ሁሌ ጊዜ እየሄዱ መጠየቁ ሁሌ እያጠኑ መካፈሉ አያዳግትም ወይ ነው ያልኩት እና ደግሞ ይሄ ጥያቄ በእርግጠኝነት የእኔ ጥያቄ ብቻ ሳይሆን የአብዛኛው ወንጌል አማኝ ጥያቄ ነው እና ደግሞ እንደዛ ስል የት ሄደን እንካፈል ፕሮስፔሪቲ ወንጌል የማይሰበክበት ስል ወንጌል የሚሰበክበት ቻቸ የለም እያልኳል ግን ጀነራሊ ሳጠቃልለው ምንድን ነው እኔ ለተናገርኩት ነገር እንጂ እናንተ ለምትረዱበት መንገድ ኃላፊነት አልወስድም። ዳስና ማይ ሪስፖንሲቢሊቲ እንደፈለጋችሁ ልትረዱ ትችላላችሁ። እና በስተ መጨረሻ ደግሞ ብሎ ምን መሰላችሁ? እኔ ተሳዳቢ ሰው አይቻለሁ። ብዙ ጊዜ አህዛቦች ቢሰድቡኝ ምንም አልደነቅም፣ እዳዘማርር ግን እንደ ወንጌላዊ አማኝ ተሳዳቢ ዘንድሮ አላ ሰውን ከቸርች የምታበኑ፣ የምታጠፉ ሰዎች ብትኖሩ እራሳችሁ ወንጌላዊ። በተረፈ ግን ሁላችሁም በቅነት አስባችሁ ሰጀር ስለሰጣችሁኝ ሰዎች በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ቸውም እና አቅጣጫ ማሳየት ያለባቸው እነሱ ናቸው። ደሊቲንግ እኛ ማድረግ የሚጠበቅብን ነገር ፍቅር መስጠት ብቻ ለቀ ከዛ ውጭ በሚደረግ በቤተሰባዊ እርስ በርስ ውይይት ውስጥ እኛ አንገባም። ክፍተት አገኘም ብለን የራሳችንን ነገር ለመትከል አንረጡ። የምናደርገው ነገር ግን ምንድነው? ማንኛውም ሰው እኛ ለየትኛውም ለእሷ ብቻ ሳይሆን ለየትኛውም ፕሮቴስታንት አማኝ ወንድም እህት ልናሳይ የሚገባንን ፍቅር እና መግለጥ ያለብንን የራሳችንን እውነትና እምነት ግን ማሳየት ይሄ ክርስቲያናዊ ሕይወታችንም ጭምር ነው። አጋጣሚዎችንም ጠብቀን ብቻ ሳይሆን ማለት ነው፣ በየትኛውም ጊዜ በየትኛውም ሰዓት ማድረግ ያለብን ነገር ስለሆነ ይታወቅ ይገባል። አንዲት ነገር ብቻ ልናገር። ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የከፈላቸውን መከራዎችና ሕማማት ከምታስብባቸው አንደኛውና ዋነኛው ነገር ቅዳሴዋ ነው። በአጭሩ ስለ ቤተክርስቲያን ትንሽ ነገር ልንገራችሁ። ትልቁ አምልኮታችን በቤተክርስቲያን ቅዳሴያችን ምናልባት አብዛኛው ሰው በግዕዝ ስለሆነ ነገሮቹን ላይሰማቸው ላያስተውላቸው ይችላል እንጂ እጅግ ትልቁ አምልኮታችን የምናስተላልፍበት የምናደርገው አምልኮት የምናቀርብበት ትልቁ ነገር ቅዳሴያችን ይህም ደግሞ ሁልጊዜ የሚደረግ ነገር ዚህ ቀን በቀን የሚደረግ ነው። እንግዲህ እግዚአብሔር ምስጋናው የማይቋረጥበት አምላክ እንደሆነ ሁላችንም እናውቃለን። በላይ በሰማይ ኪሩቤልና ሱራፌል ሌሎችም ነገደ መላእክት ሁሉ በፍርሃትና በመንቀጥቀጥ ቅዱስ እግዚአብሔር ቅዱስ አያል እያሉ የሚያመሰግኑት ገናና አምላክ ነው። ለእኛ ትሁት ሆኖ ቢመጣም የባሪያን መልክ ይዞ ቢገለጥም፣ ግን በጣም ግሩም እና አስፈሪ አምላክ እንደሆነ ሊቆጥረው ይገባል። አንዳንድ ጊዜ ፍጹም ሰውነቱን ብቻ ስንመለከት ፍጹም መለኮት አምላክነቱን እንዘነገዋለን። እኛን ሰው ለማድረግ እኛን ወደ ከፍታ ለማምጣት ነው እሱ ወደ ዝቅት አይመጣው። በዛ መሀል ግን እሱ አኗኗሩ እሱ ያለበት ሀይሉ ግን ሊዘነጋ ግን አይገባም፣ ሊዘነጋ አይገባም። እና በቤተክርስቲያናችን አስራ አራት ቅዳሴ ያለ አይነት ነው ምነግራችሁ፣ ወይ ካታጎሪ እንበለ ክፍል ለምሳሌ ወንጌላ ተብሎ እንደዚህ እዚህ ተከፋፍለው እንዳሉት መጽሐፍ ቅዱስ ላይ ቤተክርስቲያን አስራ አራት ቅዳሴያቶች አሉ። ከአስራ አራቱ አስራ ሶስቱ በጌታ ስም የተሰየሙ ናቸው። ከአስራ አራቱ አስራ ሶስቱ ከዚ ውስጥ አንደኛው ብቻ የቅዳሴ ማርያም የሚል ስያሜን ተሰጥቶታል። እና ያ ቅዳሴ ማርያም የሚለው ስያሜ ከአስራ ሶስቱ በተለየ ነገረ ክርስቶስንና ነገረ ስላሴን የሚያስተምረው ቅዳሴ ክፍላችን ደሞ በማርያም ስም የተሰየመው ነው። እውነቱን ለመናገር በጣም እጅግ በሚያስገርም ሰው አሁን ከውጪ ሲሰማው የማርያም ቅዳሴ የሚል ሲሰማ አምልኮተ ማርያም የሚል ጽንፍ ሊይዝ ይችላል። በጣም በሚያስገርማችሁ ሁኔታ ዘጠና ስምንት ፐርሰንት የስላሴ ትምህርት ከምንማርበት መማሪያችን አንዱ ቅዳሴ ማርያም ነው። ነገራችን ሌላ ጊዜ እናየዋለን እና አሁን ሰሞነ ህማማት ላይ እንደመሆናችን ከሌሎቹ ከአስራ ሦስት ቅዳሴያት የኢየሱስ ክርስቶስን ጥልቁን የደረሰበትን መከራ በቅዳሴዋ ዋ ከምታስተላልፍበት አንደኛው ቅዳሴ ዮሐንስ አፈወርቅ ተብሎ ይታወቅ። ቅዳሴ ዮሐንስ አፈወርቅን እናውቀዋለን። እንግዲህ ቅዳሴ ዮሐንስ አፈወርቅ ስለ ክርስቶስ መከራ የደረሰው ድርሰት ነው፣ የጻፈው ጽሑፍ ነው እና ያንን ቤተክርስቲያናችን እሱ ያንን የጻፈውን ያንን በክርስቶስ ህማም መከራ ስቃይ ዙሪያ ያንን የጻፈውን ጽሑፍ በአምልኮታ ውስጥ አስገብታ ከሐዋርያ ስቱ ፊት ጋር የተጋጨ ስላልሆነ በአምልኮታችን ምን እናደርጋለን እንጠቀማል እና እንዲህ ብሎ ይጀምራል። ሲጀምር የአብን አኗኗሩን እንናገድ ዘንድ እንደምን እንደፍራለን። ከቀላያት ከፍጥረታት በፊት አለ፣ በባህሪው አለ። ፍጥረታትን ከመፍጠሩ በፊት ዓለማት ከመፈጠራቸው በፊት መላእክትን ካለመኖር ወደ መኖር ከማምጣቱ በፊት ጨለማን ከመዘርጋቱ፣ ፀሐይም ብርሃን ከመስጠቷ በፊት ቀላያትም ሳይታዩ፣ የነጎድጓድ ድምፅ ሳይሰማ በባህሪው ያለና የሚኖር አምላክ ነው። በጣም በሚገርም ሁኔታ ይህንን እየተናገረ ይመጣና ደግሞ አዳም ትእዛዙን ባፈረሰና ከገነት በተባረረ ጊዜ አዳም ትእዛዙን ባፈረሰና ከገነት በተባረረ ጊዜ በኃጢአታችን ጠፍተን እንቀር ዘንድ አልወደደም። ባይሆን እኛን ይመስል ዘንድ ወደደ። ያድነን ይፈልገን ዘንድም ወደ እኛ መጣ። ከአባቱ ሳይለይ ወረደ። ከአኗወሩ ሳይለይ መጣ። ከሶስትነቱ ሳይጎድል ከእኛ ጋር ሆነ። በላይ ሳይቀንስ በታችን ሳይጨመር ሰው ሆነ። በላይ ሳይጎድል ማለት ጌታ ኢየሱስ ወይም ደግሞ ቃል ወደ እኛ ሲመጣ ከመለኮታዊ ማንነቱ ወርዶ ጠፍቶ ጎሎ አይደለም። በላይ የሆነ ሶስት ወንበር አስቀምጠን ከዚ አንደኛው ወንበር ጎሎ እዛ ሁለት ቀርተው እዚህ አንድ ሆኖ መጥቶ አይደለም። ከአባቱ ጋር በመለኮታዊ ክብሩ የመላእክትን ምስጋና እየሰማ በምድር ደግሞ በስጋ ተገልጧል። ስለዚህ በሁሉ ቦታ የመላ አምላክ ነው ስንል ከዚህ አንጻር ለዛ ነው። ከአኗአውሩ ሳይለይ መጣ ከመለኮቱ ሳይጎደል ወረደ። የጠፋውን አዳሚ የሚፈልገው ዘንድ ወደኛ መጣ። ከዛ የወልድን ህማሙን መከራውን እንናገር ዘንድ ምና እንደመታለን ምናፍ ሁሉን የያዘውን ጌታ ያዙት፣ አለ ቅዱስ ያመሳፈ። ይሄ በቅዳሴያችን የምንናገረ ሁሉን የያዘውን ጌታ ያዙት። ኢማጅን ምን ያህል ሊከብድ እንደሚችል ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸዋል። ሁሉን የያዘውን የያዙት ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸዋል። በሸላፊዎቹ ፊት እንደማይናገር በግ አፉንም አልከፈተሙ። በሚምረው ፈረዱበት፣ በሚምረው ፈረዱበት፣ ኃጢአትን ይቅር በሚለው ጨከኑበት። እኛን ነፃ ያወጣን ዘንድ እኛን ከቅዱሳን ከጻድቃን ህብረት ይጨምረን ዘንድ እርሱ ስለኛ ሲል ከኃጢአተኞች ጋር ተቆጠራል የፍቅርን ጌታ ገደሉት፣ ሰቀሉት፣ አዋረዱት ይልና ከዛ የምትወዱት ሁላችሁም አልቅሱለት። ይ ማለት ሰዎች ተመስጠውን የቅዳሴውን ክፍል ማለት ማለት ያለባቸው ማጣጠም ያለባቸው፣ ኪሩቤልና ሱራፌል በፍርሃትና በመንቀጥቀጥ እፊቱ የሚቆሙለትን ጌታ በምድራዊ ንጉስ በጲላጦስ ፊት እንደ አንድ ወንጀለኛ አቆሙት። የሚመረምረውን አምላክ ይመረምሩት ጀመረ። በሁሉ በሚፈርደው ፈረዱበት። ሀጣንን ንጹሐን የሚያደርገው እንደ በደለኛ እንደ ኃጢአተኛ ቆጠሩታል። እንደ ፀሐይ የሚያበራ ፊቱን በጥፊ መቱት፣ ምራቃቸውንም ተፉበት። ክፉ የአይሁድን ምራቅ ስለ ሰው ልጆች ሲል ተቀበለ። ዛቻቸውን ሁሉ የሸዋ ክሊልን አደረገ። እሱ ራቁቱን በመስቀል ላይ ሲሰቅል ለእኔና ለእናንተ ግን የጸጋ ልብሱን አለበሰን አለ። ካለመኖር ወደ መኖር መለሰ። አዳምን የፈጠሩ እጆች በአዳም ልጆች ችንካር ተቸነከረዋል። በገነት የተመላለሱ እግሮች በአዳም ልጆች ተቸነከሩ። ከአዳም እና ከሄዋ የኃጢአትን እሾክ ለመንቀል እሱ እጆቹና እግሮቹን በችንካር ተቸነከረዋል። ጨለማውን ዓለም ያበራ ዘንድ የጠፋውን ሰው የፈለገው ዘንድ ወደኛ መጣ። እኛ ከአባቱ ራቅናል። እሱ ግን ወደኛ መጣና ወደ አባቱ አቀረበ። ምን አይነት ቲዮሎጂካ ካልሆነ ነገር ቢገለጥላቸው ነው አባቶቻችን በዚህ መልክ ይህን ነገር ጽፈው ለእኛ ዛሬ አስረከቡን። እኔ ምንም አይነት ነገር እንትን አለ አይቻሌ እንጂ እናንተን ሆነስት በሆነ እና ክፍት በሆነ አይምሮ የቤተ ክርስቲያኒ አምልኮት የሆነውን ቅዳሴ ለአምስት ደቂቃ ብቻ አንብቡት በአማርኛ ስላለሁ ከዛ የእናንተን ኦነስት ሪያክሽን ነው ማየት ፈልግ። የምርም ሰው ክርስቶስን የሚወደው ከሆነ ወደዚያና ወደዚያ ሂድ አይደለም እኔ ማንኛውንም ሰው ምለው አትሊስት ከዚህ ፊት የነበረ የማይሆን አመለካከት እንዲቀይር ያደርገዋል። አይምሮ ነፃ ሆኖ እንድትራመድ ይረዳል። እና ደግሞ የክርስቶስን ህማምና መከራ መስማት በማንም አንደበት ቢነገር ሰላም ነው የሚሰጠው፣ ሰላም ነው የሚሰጠው። እና እንደዚህ እያለች ቤተክርስቲያናችን የዚህን ወቅት መከራውንና ህማሙን ታስበዋለች፣ ታስታውሰዋለች። እኛን ከደጋጎቹ ጋር ይቆጥረን ዘንድ እሱ ከኃጢአተኞቹ ጋር ተጨመረ። እሱ በምድር በተመላለሰ ሰዓት ላይ እኛን በሰማያዊ መዝገብ በአባቱ ዘንድ ያኖረን ነበር። እሱ እየተጠማኛን ያጠጣን ነበር። እሱ እየተራበኛን ያበላ ነበር። ተራቅቶ ያለብሰን ነበር። ከእርሱ ከሚደነቅ ድቅድቅ ጨለማ ወጣን፣ በእርሱ ሰላምን አገኘን። ከተጣላ ነው ከአባቱ ጋር በልጁ በኢየሱስ ክርስቶስ በኩል ታረቀን። ልጅ ወደ እኛ መጣ፣ ባርነታችንን አሸነፈ፣ ልጅነታችንን ሰጠን። ቅዱስ ኤፍሬም ደግሞ ምሎን የተናገረት የጭለማ ልጆች ብርሃንን ሊያስሩ በጭለማ መጡ አለ። አይሁዳውያንም የጭለማ ልጆች ብርሃንን ሊያስሩ መጡ። እናም ደግሞ ብዙዎችን ከኃጢአት ሰንሰለትን የሚፈታውን ጌታ እጆቹን አሰሩት በክፉ አይሁድ ዘንድ የሚመረምሩት ዘንድ አቆሙት ክፉ የተባሉት ካህናት ኃጢአትን ሰንሰለት የሚሰብረውን ጌታ እጆቹና እግሮቹን አስረው ሲወስዱት ይህ እንደምን ያለ የሚያስደንቅ ነው ጳውሎስ እንደነገረን አለ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ላይ በነገሮች ሁሉ ወንድሞቹን መሰለ በሞት ላይ ስልጣን ያለውን በሞቱ ይሽር ዘንድ በስጋና በደም ተካፈል በሞት ፍርሃት በባርነት ተይዞ የነበሩትን ሁሉ ነፃን ያወጣል። የእሱ መታሰር የኔና የእናንተ ነፃ መውጣት እንደሆነ ግን ሁላችሁ ማወቅ አለባቸው። ቤተክርስቲያን ይህንን በቅዳሴዋና በሰሙነ ሕማማት ላይ ዘወትር ታነሰዋለች። ስለዚህ ስለ ክርስቶስ በተነገረ ሰዓት ላይ አይምሮ እንኳን ለመስማት ከሚከብደው በላይ የተከፈለ ዋጋ ነው። እኔና እናንተ ዝም ብለን በጸጋ ድነናል ብለን እንደምናወሩ አይደለም። እሱ ግን ዋጋ ከፍሏል። እኔ እናንተ መዳኑን በጸጋ ብናገኙ፣ እሱ ግን የሞት ዋጋ ከፍሎበታል። እኔ እናንተ በነፃ ብንካፈለውም ያንን መዳን፣ እሱ ግን የነፍስ ዋጋ ከፍሎበታል። ሮሜ ምዕራፍ አምስት ቁጥር አስር ላይ እንደምታደርጉ እንደምታየው ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ነው የታረቅነዋል። ቀድመን ጠላቶች ነበር፣ ቀድመን የቁጣ ልጆች ነበር። እና ከቁጣ ልጅነት ያወጣን፣ ከአባቱ ጋር ያስታረቀን፣ ከራሱ ጋር የታረቀን ያስታረቀንም ይህ የፈጠረን አምላክ እንደሆነ ልታውቁ ይገባል ለማለት ነው። ወይስ ከዚህ በላይ ረዝሞ ለሰጣችሁኝ ጊዜ ና አቴንሽን እግዚአብሔር አክብርልኝ። ወደ አዲስ አበባ ስትመጪ ደግሞ ለአንቺ ያዘጋጀን ስጦታ ደግሞ ከአንድ ኦርቶዶክሳዊ ወንድም አድርገሽ እንድትጠበይም በህዝብ ፊት እንጠይቃለን። እሽ፣ እንጠቀለን ስትመለሽ። አመሰግናለሁ በጣም አሜን። በጣም ቶኒ እና ሄና ጸጥ አላችሁ። ደህና ናችሁ? ቶኒ ሄኖክ አላችሁ ሁለታችሁ አለን አለን። አንቺ ሴት እንዴት ነሽ? ሰላም ነሽ ወይ? ያለኝ እንኳን ደረሰሽ እንኳን ደረሰን። ሰላም ብያቸዋለሁ። ልደታ ከታችም ያላችሁ ሰላማችሁ ብዙ ሰላም ነው ወይ አለው ያላችሁት ሶስት መቶችሁ የምታዩ ብዙዎቻችሁ የእኔ ኢንቴንሽን ሌላ እንደሆነ ሌላ ነገር እንደሆነ በአብዛኛዎቻችሁ ስትነግሩኝ የነበራችሁ ናችሁ። ብዙ ጥያቄ ስታነሱ የነበራችሁ ናችሁ። እኔ ማመዛዘንና ሁሉንም ነገር ማየት የምችል ሰው ነኝ። አምብቤ መጠየቅ የምችል ሰው ነኝ። ህፃን ልጅ አይደለሁም። ማንም ሰው ወዴትም ይዞኝ አታሉኝ የሚሄድም ሰው አይደለሁም። የእግዚአብሔርን ቃል በደንብ አውቃለው ህይወትንም እንደዛው። ስለዚህ እንትን አትበሉ፣ ለፖለቲካ አትጠቀሙብኝ። ሁላችሁንም የምነግራችሁ እዚህ ውስጥ ያላችሁ ጠቅላላ ለፖለቲካ አትጠቀሙብኝ። ሁላችሁም እንዲህ ስለሆነ ነው እንደዛ ስለሆነ ነው ብላችሁ ልታሸማቅቁኝም አትሞክሩ። ምክንያቱም እኔ ሁሉንም አመዛዝኝ አይቼ ጥያቄ የሆነብኝን ነገር መርምሬ ከዛ በኋላ መልስ ካገኘሁበት እንዳገኘሁበት የምኖር ሰው ነኝ። እና እንዳልኳችሁ ነው። አንድ ነገር ክሊር አድርጌ መናገር የምፈልገው ነገር፣ ለፖለቲካ አትጠቀሙብኝ። በቃ ማመዛዘን የምችል ሰው ነኝ። ህፃን ልጅ አይደለሁም። ሁሉንም ነገር አይቼ ማወቅ የምችል ሰው ነኝ። እጠይቃለሁ። መልስ ካገኘው አገኘው፣ ካላገኘው ደግሞ ራሴ መልስ ወደማገኝበት አቅጣጫዎች ይሄዳለሁ ማለት ነው። እግዚአብሔር ያክብርልኝ ልደትዬ፣ ሁላችንም ሁላችሁንም ወዳችኋለሁ። የገባሁት ይሄን ለማለት ነበር። ብዙ ሰው ብዙ ነገር በውስጥ ብዙ ያወሩኝ ሰዎች አሉ። ብዙ ሌላ ኢንተንሽን እንዳለኝ አድርገው የተናገሩ ሰዎች አሉ። ሌላ ነገር ፈልገች ነው ያላቸውኝ ሰዎች አሉ አላችሁ የደገፋችሁን የመከራችሁን እግዚአብሔር ያክብራችሁ። ግን ለፖለቲካ ፐርፖዝ ተጠቅማችሁ እንዲህ ስለሆነ ነው እንደዛ ስለሆነ ነው እንትናም እንደዚህ ሆኗል እንትናም እንደዚህ ሆኗል አንቺም እንዲህ ልትሆኚ ነው የምትሉኝ ሰዎች እኔ እንደዚ አይነት ኢንተንሽን የለኝም። ወጣት ነኝ። ማንበብ እችላለሁ። መጠየቅ እችላለሁ። ለጠየቁት ጥያቄ ደግሞ መልስ እስካገኝ ድረስ መጓዜ እንቀጥላለሁ። ስለዚህ እንደ ጻ ልጅ እየገባችሁ እንደዚህ አርጊ፣ እንደዚ አርጉ አትበሉኝ እንትና ስላለኝ ወደ እንትና እሄዳለሁ እንትና ስላላለኝ ወደ እንትና እሄዳለሁ ምል ሰው አይደለም። እና ኦርቶዶክስ እህት ወንድሞቼም ወንጌላዊ አማኝ የሚሆናችሁ ሰው ገብቶ ማስተማር ሲጀምር መነጋገር ሲጀምር፣ አንቺም እንደዛ ልታረጊ ነው፣ አንቺም እንደ ኬሌ ልትሆኚ ነው፣ አንቺም ወደዛ ልትሄጂ ነው፣ ምንም ስጋት አይትሏቸው። መጠየቅና መመለስ የምችል ሰው እነሱ እግዚአብሔርን ቃል ነው ያካፈሉት፣ ሌላ ነገር አይደለም የተናገሩት። በሌላ ነገር ወስዷችሁ የምትሄዱ ሰዎች አሁንም እንደፈለጋችሁ መሆን ትችላላችሁ። እንደና እናንተ ፖለቲካ ለመስራት እንዲመቻችሁ ብላችሁ ውስጥ አስገብታችሁ አታስጨንቁኝ። ማለት አትፈትፍቱ፣ እየፈተፈታችሁ አታስጨንቁኝ። በጣም ብዙ ሰዎች ሁለት ቀን ምናምን እንቅልፌን አጥቻለሁ። ኦልሞስት ከዛሬ ጋርና ትላንት ከትላንት ወዲያ ማለት ነው። ስለዚህ አታስጨንቁኝ። እየደወላችሁ ሚሴጅም ልካችሁ እንደ መቆጣትም አድርጓችሁ ያላችሁም ሰዎች እግዚአብሔር ያክብራችሁ። ከዛ ውጪ ግን ሜሪ እንደ ሌላው ሰው ነች አታውቅም፣ ኦር ደግሞ ተታላ ምናምን የምትሉ ሰዎች፣ እኔ ማንም የሚያታልለኝ ሰው አይደለሁ። አነባለሁ፣ እጠይቃለሁ፣ እውነት ወደ ሆነ ቦታ ሄዳል። በቃ አለቀ። እና አመሰግናለሁ ልደት፣ እግዚአብሔር ያክብራችሁላችሁንም ወዳችኋለሁ። ልደትንም ሰላም ብያለሁ። ትሆኔ ከታች ያላችሁ ሁላችሁንም ሰላም ብያችኋለሁ። በሚደርስብሽ ነገር እንግዲህ መጽናት ነው ያለብሽ፣ መጠንከር ነው ያለብሽ። የሞተ ሰው ብቻ ነው ጥያቄ ሊጠይቅ የማይችል አፈር ውስጥ የገባ ሰው። እንግዲህ በህይወት ያለ ሰው ማገናዘብ የሚችል ሰው ጥያቄ ሊጠይቅ ይችላል። ስለዚህ ለምን ጥያቄ ጠየቅሽ ብሎ አንቺን ለማሸማቀቅ መሄድ ደግሞ ሌላ እንትን ነው ደካማነት ነው። ስለዚህ አንቺ ጥያቄሽን በደንብ መጠየቅ ጀምሬ ጥሩ ነው እና ሌሎቻችሁም ጥያቄ ጠይቁ። ጥያቄ ክፋት የለውም እኮ፣ ይቅርታና መጠየቅ ክፋት የለውም። ቀደመችውን መንገድ መርምሩ፣ በዛው ላይ ተመላለሱ ያለ ነው የእግዚአብሔርን ቃል መጠየቅ መጠየቅም መጠየቅም በታሪክ ውስጥ ያለ ነገር ነው እና ያን ያህል የሚያስደነብር ነገር አይደለም። ግን ያው ሜሪ ምንድነው፣ እዚህ ሚዲያ ላይ እንግዲህ እንደምታውቂ ብዙዎቻችን አሰብስፈን የምንጠብቀው የራሳችን ዓላማ ለመዋል የምንፈልገው ብዙ ነገር ይኖራል። በጎ ዓላማ ያለው አለ፣ ክፉ ዓላማ ያለው አለ። እኔ አሁን በአንቺ ሳይድ ሆኜ እንደ አንድ ፕሮቴስታንት መጥቼ ማድረግ ያለብኝ ነገር ምንድነው? እንዴት ነው ውስጥሽን ጥያቄሽን መቀበል ነው የሚኖርብኝ። ሶስቱ ለእነሱ ትችዋል። እኔ እንደ አንድ ኦርቶዶክስ ግን የማደርገው ነገር ምንድነው? አንቺ የምታነሻቸውን ጥያቄዎች ለእነሱ ተውና፣ እኔ ግን እንደ አንድ ኦርቶዶክስ ወንድማ ፍቅር ነው የምሰጥሽ ምክንያቱም እኔ ያገኘሁትን መንገድ ማንም ሰው ያገኝ ደስ ይለኛል። አጋጣሚን ተጠቅሜ ሳይሆን ቀኑ ሙሉ የማደርገው ነገር ስለሆነ አንቺ ጋር ስለሆነ ሳይሆን ከሌሎቹ ጋር የማደርገው ነገር ነው። እና አይምሮ አለሽ የተማረ ሴት ሆነሽ ማንበብና መጽሐፍ ትችያለሽ። ሶርሶች አሉ። ብላክ ኤንድ ዋይት ነው፣ ቀላል ነው። የትኛውንም ነገር አንስቶ አንብቦ መረዳት የሚቻልበት ዘመን ላይ የደረስም እኔ ግርሽን ስለያዝኩሽ አትቀሪም፣ አትምጪ ስላልኩሽም ደግሞ አትቀሪም። ሳብ ቱ ዩ ቱ ዲሳይድ የአንቺ ህይወት ነው የአንቺ ሰላም፣ የአንቺ እረፍት፣ የአንቺ ነው። የአንቺ ነፃነት ላይ እጃቸውን ለማስገባት የሚሞክሩት የትኛውንም ሰዎች እድል መስጠት የለባቸው። ይሄ ኢንላይፍም ነው የምላችሁ ሰዎች እንዲመሯችሁ እንዳታደርጉ በየትኛውም ጊዜ እና በየትኛውም ከሰዎች ምክር መቀበል ጥሩ ነው። የሰዎች ተመሪ መሆን ግን ልካረል እና አትረበሺ። ሰላምሽን፣ ውስጥሽን አዳምጪ። ስራሽን ስሪ። ጠይቂ፣ ጥያቄዎችን ጠይቂ። ሲመለስልሽ ለራስሽ በቂ መልስ ካገኘሽ ትወስኛለሽ ከዛ በኋላ ያለውንም ነገር ደግሞ አቅጣጫ ሞት ያሲ አንቺን ያንቺ ነሽ እንጂ የአንቺን ህይወት ማንም አይኖርልሽም፣ እና ይሄን ነው እኛ ኦርቶዶክሳውያን እንወድሻለን። ሌላ ኢንቴንሽን ኖሮን አይደለም። የትኛውም ኦርቶዶክሳዊ የፖለቲካ ዓላማ ውስጥ ስራ ውስጥ እንዳትገቡ፣ ሁላችሁ ንጹህ ፍቅራችሁን ብቻ አሳዩ። ድሮም የምንመጣበት ቤት ነው፣ ወደፊት የምንመጣበታል። አዲስ ነገር ያን ነው ምለው፣ ሰላም እንጂ ሊመቅ እንም ለወጣ ስለሆነ ነው።